ሰበር ዜና በጅንካ ከተማ የተከሰተውን በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች ሞቱ ይህን በዜናችን የምንመለከተው ጉዳይ ይሆናል በሌላኛው ሰበር መረጃችን በሐዋሳ ኢንዱስትሪ ፓርክ ኢትዮጵያዊውን የደበደበ የውጭ ሀገር ሰራተኛ እና ሀላፊው ከስራ ተባረሩ ሰላም ጤና ስትልኝ የቻናሉ ቤተሰቦች ቀደም ሲል ያስደመጥኳቸውን ሁለት ሰበር መረጃዎች ዝርዝራቸውን የማስደምጣቸው ይሆናል እስከ መጨረሻው አብራችሁን ቆዩ በደቡብ ኢትዮጵያ ክልል ጅንካ ከተማ በተከሰተ በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ገለጸ። የበሽታውን ምልክት ባሳዩት አካባቢዎች ላይ በፍጥነት የኩላሊ ስራ የማቆም ሁኔታ እንደታየም ገልጿል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጅንካ ከተማ ምንነ ምን እናቶ በመረጋገጥ ላይ ያለ ሄሞራጂክ ፊቨር በሽታ መከሰቱን ያስታወቁት ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ ነው። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው ስምንት ሰዎች በበሽታው እንደተጠረጠሩም ገልጿል። በሄሞራጂክ ፊቨር የተያዘ የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበር የህክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጅንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን መሆኑን አስረድተዋል። ተወካይ ሜዲካል ዳይሬክተር እንደሚናገሩት ታካሚ ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን፣ ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ አልፏል። ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለሕክምና መምጣታቸውን ገልጸዋል። ከሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያጋጠመውን ተናግሯል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉን ናሙናዎችን ወደ አዲስ አበባ መላኩን አስረድተዋል። ዶክተር ሰላሙ እንደሚገልጹት የዚህን በሽታ ምልክት በማሳየታቸው በሆስፒታሉ ሕክምና የተደረግላቸው ስምንት ገደማ ሰዎች ናቸው። ከእነዚህ ታካሚዎች ውስጥ ለበለጠ ሕክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩ እንዳሉበት ጠቅሷል። ታካሚዎች ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነት የመክሸፍ ፌል የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታዎች በጣም ቶሎ ነበር ፌል የማድረግ ደረጃ የደረሰው። አንዳንዶቹ ኖርማል ሬንጅ የነበሩ ሰዎች በ2 በ3 ቀን ሲታይ 4 እና 5 የመሆን ከዚያም ሰባት የመሆን ነገር ነበር ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበር ሲሉ በታካሚዎች ላይ የታየውን ሁኔታ አስረድተዋል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት፣ ራስ ምታት፣ ሆድመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውን ዘርዝረዋል። ተወካይ ሜዲካል ዳይሬክተር እንደሚያስረዱት የጂንካ አጠቃላይ ሆስፒታል የመጡት ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስኪ ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ከዚህ በሽታ ጋር በተያያዘ ወደ ሆስፒታሉ ከመጡት ስምንት ሰዎች ውስጥ ስድስቱ ህይወታቸው እንዳለፈ ተናግረዋል። ከሞቱት ሰዎች ውስጥ ሁለቱ በበሽታው ለተያዙ ሰዎች ህክምና ሲሰጠው የነበሩ ዶክተርና ነርስ መሆናቸውን ገልጸዋል። የህክምና ባለሙያዎች ለበሽታው የተጋለጡት በታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ተናግረዋል። አብዛኞቹ ታማሚዎች ህይወታቸው ያለፈው ባለፈው ሳምንት በነበሩት ቀናት ውስጥ እንደሆነ ጠቅሰው በአሁኑ ሰዓት ሁለት ሰዎች በሆስፒታል ህክምና እየተደረገላቸው እንደሚገኝም ገልጸዋል። የጤና ሚኒስቴር በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬው ሌት ጅንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚገልጹት ሚካኤል ባለሙያዎች ወደ ከተማ ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸው ሰዎችን በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር ይከናወናል። ምልክቱ ለታየባቸው ሰዎች ማቆያ የሚሆኑ ቦታዎች እየተዘጋጁ መሆኑም ጠቅሰዋል። የዓለም ጤና ድርጅት የበሽታው መከሰት ሪፖርት ከተደረገለት በኋላ ለምርመራ ለመከላከልና፣ ህሙማንን ለማክረም የሚያግዙ ባለሙያዎችና ቁሳቁሶችን ማቅረቡን ባወጣ መግለጫ አስታውቋል። የድርጅቱ ዋና ዳይሬክተር ኢትዮጵያ የዶክተር ቴድሮስ አዳኖም በግል የማህበራዊ ሚዲያ ገጻቸው ላይ እንዳመለከቱት ለአስቸኳይ ጊዜ ድጋፍ የሚውል ሶስት መቶ ሺህ ዶላር የመጠባበቂያ ድጋፍ እንዲሰጥ መፍቀዳቸውን አመልክተዋል። የዓለም ጤና ድርጅት መረጃ እንደሚያመለክተው ቫይረል ሄሞራጂክ ፊቨር ለተለያዩ የቫይረስ ህመም አይነቶች የተሰጠ የወል ስም ነው። ቢጫ ወባ፣ የደንጊ ትኩሳት እና የቦለ ተጠቃሽ ናቸውም ሲሉ ገልጸዋል። ክሪሚያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሊ ፊቨር የተባሉት በሽታዎችም እዚህ ውስጥ እንደሚካተቱ የዓለም ጤና ድርጅት በድረገጹ ያሰፈረው መረጃ ያስረዳል። ሂሞራጂክ ፊቨር በዋናነት የሰውነት የደም ዝውውር የሚጎዳና ሰውነት ራስን የሚቆጣጠርበትን አቅም የሚያሳጣ ነው። ህይወትን እስከ መቅጠፍ የሚደርስ ህመም እንደሆነም ተገልጿል። የጤና ሚኒስትርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትናንት ባወጡት መግለጫ በጂንካ ከተማ የተከሰተው ሂሞራጂክ ፊቨር ምንነቱ በመረጋገጥ ላይ እንደሆነ አስታውቋል። የጂንካ አጠቃላይ ሆስፒታል ተወካይ ሜዲካል ዳይሬክተሩ ዶክተር ሰላሙ በተመሳሳይ በጂንካ የተከሰተው የትኛው በሽታ አይነት እንደሆነ የሚታወቀው በህብረተሰብ ጤና ኢንስቲትዩት የላብራቶሪ ምርመራ ከተደረገ በኋላ መሆኑን አስረድተዋል። ምርመራው እየተሰራ ነው፣ የትኛውም እንደሆነ ይፋ ይደረጋል። እኛም በትግስት እየጠበቅን ነው ብለዋል። የጤና ሚኒስትርና ህብረተሰብ ጤና ኢንስቲትዩት የላብራቶሪ ምርመራዎች እየተከናወነ መሆኑን አስታውቀው በተጨማሪም የበሽታውን መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማ እንደሚያደርግ ገልጿል። የፌዴራል መንግስት ተቋማቱ የተላከው ግብረ ኃይል በዛሬ ዕለት ጂንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። ሁለቱ የፌዴራል መስሪያ ቤቶች ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሮች ውስጥ በአፍ፣ አፍንጫና ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስ በምልክትነትም ተጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት ከደም መፍሰስ ጋር የተያያዘ ሾክን በተጨማሪ ምልክትነት አስፍሯል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል ኦርጋኒክ ፌለር የሚያስከትል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የወድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ይስተዋላል ብለዋል። ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስ ይከሰታል። ካፍና ካፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ደም ይፈሳልም ብለዋል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስና ሞት ያስከትላል። የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ አካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ደም መንካት ህመሙ እንዲተላለፍ ያደርጋል። ክሪሚያን ኮንጎ ሄሞሮጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉ የህመሙ አይነቶች በበሽታው የተያዙ እንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ተጠቅሷል። እንደ ሪፍት ቫሊ ፊቨርና ደንጊ ፊቨር ባሉት የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በሽታው እንደሚያስተላልፍ ተገልጿል። ሮዴንትስ የተባሉ የአይጥ ዝርያዎች በሽታው እንደሚያስተላልፉም ጠቅሰዋል። ትናንት ማምሻውን የወጣ መግለጫ ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቫይራል ሂሞራጂክ ፊቨር ወይም በምጻረ ቃሉ ቪኤችኤፍኤስ በሚል አጠቃላይ መጠሪያ የጠቀሰውን ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጿል። አጠቃላይ የህመሙን አይነቶች ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል። ሆኖም ግን የቢጫ አበባና የቦላ ክትባቶች የህመሙን ዝርያዎች ለመከላከል እንደሚረዱ ተገልጿል። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክስጅን በመስጠትና በሌሎችም መንገዶች የህክምና እርዳታ ይሰጣቸዋልም ሲሉ ተገልጿል። በሐዋሳ ልዩ ኢኮኖሚ ዞን ውስጥ በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘም በሚል አንድ ኢትዮጵያዊ ሰራተኛ ላይ ድብደባ የፈጸመ የውጭ አገር ዜጋና ጉዳዩ ጉዳይ ይመለከተዋል የተባለ የኩባንያው ኃላፊ ከስራ መባረራቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ኮርፖሬሽኑ ህዳር 4 2018 ዓ.ም በወጣው ባወጣው መግለጫ ላይ ግጭቱ እዚህ ሳይደርስ እርምጃ መውሰድ የነበረባቸው የኩባንያው አምስት ኃላፊዎች ላይም እርምጃ መውሰዱን አስታውቋል። የኢትዮጵያዊ ሰራተኛን የደበደበው የውጭ ሀገር ሰራተኛ የድርጅቱ የስነ ምግባር መመሪያ ባለማክበር እንዲሁም ጉዳዩ ይመለከቷል የተባለ የኩባንያ የስራ ኃላፊ በተቆጣጣሪውና በሰራተኛው መካከል አለመግባባት ሲፈጠር ተገቢውን አስተዳድራዊ ክትትልና እርምጃ ባለመውሰዱ ከስራ መሰናበታቸውን አስታውቋል። ኮርፖሬሽኑ በመግለጫ ላይ እንዳስታውቀው ግጭቱ የተፈጠረው በሐዋሳ ልዩ የኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ መሆኑን ገልጾ ማጣራቱን ያደረገው ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መሆኑን ገልጿል። የግጭቱ መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም የሚል መሆኑን በመግለጫው ላይ ያሰፈረው ኮርፖሬሽኑ ዜግነቱ ያልተጠቀሰ የኩባንያው ተቆጣጣሪ ኢትዮጵያዊውን መደብደቡን ገልጿል። በሐዋሳ ኢንዱስትሪ ፓርክ ውስጥ በሚገኘው ኩባንያ ውስጥ ግጭቱ የተፈጠረው አንድ ዜግነቱ ባልተጠቀሰ የውጭ አገር ድርጅቱ ሰራተኛ እና ኢትዮጵያዊ መካከል ሲሆን በማህበራዊ ሚዲያ ላይ በስፋት በተሰራጨው ቪዲዮ ላይ የስራ ልብሳቸውን የለበሱ ሰዎች በተሰበሰቡበት አንድ ግለሰብ ሌላኛውን ሲደበድበው ይታያል። ይህ ግጭት መቼ ዕለት እንደተፈጠረ የኮሚሽኑ መግለጫ አላመለከተም። ግጭቱ የተፈጠረው በስራ ቦታ ውስጥ እንደሆነ ከቪዲዮ መረዳት የሚቻል ሲሆን ተደብዳቢው ራሱን ስቶ ሲወድቅና ሌሎች ከብበው ሲመለከቱት ይታያል። የተፈጠረው አለመግባባት መፈጣት የነበረበት የሰራተኞችን ሰብዓዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ መሰረት መሆን ነበረበት ያለው የኮርፖሬሽኑ መግለጫ አምስት የኩባንያው ኃላፊዎች ላይ እርምጃ መውሰዱን አስታውቋል። ተጨማሪ ሶስት ኃላፊነታቸውን በአግባቡ አልተወጡም የተባሉ ስራ አስኪያጆችም ከባድ የጽሁፍ ማስጠንቀቂያ እንደተሰጣቸው መግለጫው ላይ ጠቅሷል። የኢንዱስትሪ ልማት ኮርፖሬሽን ትናንት ባወጣው መግለጫ ላይ የተፈጠረውን ድርጊት አውግዞ ድብደባ የደረሰበት ኢትዮጵያዊ ሰራተኛ እንደታከመና በመልካም ጤንነትም እንደሚገኝ ገልጾ ነበር። የኢትዮጵያ ኢንቨስትመንት ኮሚሽንም እንዲሁ በተመሳሳይ በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኝ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው መሆኑን ገልጾ በዚህ ጉዳይ ለሕግ ተላልፎ በተገኙ የድርጅቱ ሰራተኞች ላይ ተገቢውን እርምጃ እንደሚወስድ ገልጾ ነበር። የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስር ልዩ ኢኮኖሚ ዞኖች አንድ ነጻ የንግድ ቀጠናና ሶስት ፓርኮችን ያስተዳድራል። ቶዮ ሶላር ለ2000 ሰራተኞች የሥራ ዕድል የፈጠረ በየወሩ ከ15 ሚሊዮን ዶላር በላይ ኤክስፖርት እያደረገ ያለ ድርጅት መሆኑ በኮርፖሬሽኑ መግለጫ ላይ ተጠቅሷል።